እንግዲህ በጣም በሚገርማችሁ ሁኔታ ከስድስት ዓመት በፊት እንግዲህ ዳኒ ሮስትን በደንብ ነው ማውቀው። በአካል እንደዚህ እንተዋወቅ ነበረ። እጅግ በጣም ብዙ ነገሮችን አይቼበታለሁ። በተለይ እንግዲህ ከስድስት ዓመት በፊት እስካሁን ድረስ ያለው ነገር እጅግ በጣም በጣም ክፉ ሰው እንደሆነ ወይም ደግሞ ለማድረግ የሚፈልገውን ነገር ከማድረግ ወደኋላም ማይል አይነት ሰው ነው። እና በጣም በጣም ጥንቃቄ ማድረግ አለባቸው ብዬ አስባለሁ። ሰላም ሰላም ጉዴ ቻናል የቤተሰቦች እንግዲህ በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ያው ቪዲዮችንን ላይክ አድርገን እንጀምራለን። እንግዲህ በጣም ሰሞኑን አነጋጋሪ ከነበረ ውስጥ በተለይ የዳኒ ሮስት ጉዳይ ወይም ደግሞ የነሀይሚና ና የነ ብሩኬ ጉዳይ በዚህ ቪዲዮ የምናይ ይሆናል እጅግ በጣም በጣም እንግዲህ እስከ መጨረሻው ድረስ ብታዳምጡኝ ትልቅ ቁም ነገር ታገኛላችሁ። ከቻላችሁ ይሄ ቪዲዮ እንግዲህ ለሃይሚ ና ለብሩኬ በተለይ ቢደርሳቸው እጅግ በጣም ብዙ ነገር ያገኙበታል ብዬ ነው የማስበው። እስከ መጨረሻው ድረስ አብራችሁን ሆኖ ወደ ጉዳያችን እንግዲህ በቅድሚያ እንደተናገርኩት ያው እንደምታውቁት ዳኒ ሮስት ማለት ከዚህ በፊት በጣም በጣም በጣም የቅርብ ወዳጅ ነበረ። በጣም ብዙ ነገሮችን አብረን አሳልፈናል። ዳኒ ሮስትን ከነሱ በላይ በቅርበት ነው የማውቀው። እጅግ በጣም በጣም በጣም ከምታስቡ በላይ ሴራኛ የሆነ ወይም ደግሞ ማድረግ የሚፈልገውን ነገር ከማድረግ ወደኋላ ማይል አይነት ሰው ነው። በጣም ብዙ ነገሮችን አድርጓል እንግዲህ በህይወቱ በጣም ብዙ ማይወራ ብዙ ነገሮችን ፈጽሟል። በጣም ከባድ የሆነው በተለይ ወደ እነሱ ህይወት ከገባ በኋላ ህይወታቸውን ምስቅልቅሉን አውጥቷል። በጣም እየረበሻቸው ነው። ኢቨን እንግዲህ ብሩኬና ሃይሚ እንዲጣሉ ከፍተኛ ጥረት ያደረገው እሱ ነው። አሁንም ድረስ እንግዲህ አላረፈም። በጣም ብዙ ነገሮችን እያረገ ነው በጭራሽ አብሮ እንዲሆኑ አይፈልግም። በጣም በጣም የቅናት መንፈስ ያለበት እጅግ በጣም ደግሞ ሴረኛ የሆነ ሰው ነው። እንግዲህ በጣም ብዙ ሰዎች በጣም ተጎጂ መስሎ ነው የሚቀርበው። እጅግ በጣም አሳዛኝ ሰው መስሎ ነው የሚቀርባቸው። ከዛ ግን የሚፈልገውን ነገር ለማግኘት ወደ ኋላ ማይል አይነት ሰው ነው እና በጣም ብዙ ነገር ያው አይቼበታለሁ። ዳኒ ሮስት በጣም በጣም አስቸጋሪ የሆነ ሰው ነው እና በጣም ብዙ ሰዎች አላወቁም። በተለይ ሃይሚና ብሩኬ ይህንን ጉዳይ በደንብ አላወቁም። አትሊስት ብሩኬ በጣም ገብቶታል ነገሩ። ግን ሃይሚ በጣም የዋህ ስለሆነ የእሷን ባህሪ በመጠቀም ወይም ደግሞ የእሷን ደካማ ጎን በመጠቀም እጅግ በጣም በሚገርም ሁኔታ እንግዲህ ጨዋታውን እየተጫወተን ይገኛል ማለት ነው። ዳኒሮስት እንግዲህ በጣም በጣም የሚገርማችሁ ነገር ዳኒሮስት ማለት እንግዲህ የዛሬ ስድስት ዓመት በተለይ ቲክቶክ ላይ ቲክቶክ እንደጀመረ ሰሞን በጣም በጣም አስቸጋሪ ነገሮችን ፖስት ሲያደርግ የነበረ ወይም ደግሞ የተለያዩ ቪዲዮዎች በጣም አስቀያሚ የሆኑ ቪዲዮዎችን ለመታወቅ ብቻ ለመታወቅ ሲል ብቻ የሰውን ህይወትን በተለይ ገመና የሚባለውን ህይወት እንግዲህ በጭራሽ ወደ ሶሻል ሚዲያ የማይመጣ ነገሮችን እያመጣ የነበረ ልጅ ነው። ከድሮ ጀምሮ እንደዚህ አይነት ነገር የሚወድ ነው። ኢቨን በቃ በጣም በጣም ዊርድዎ የሆኑ ስራዎችን ይሰራል። እጅግ በጣም ሰውን የሚያስቀይም ስራ ይሰራል። ከስሙ አጠራሩ እንኳን ስንጀምር ዳኒ ሮስት ማለት እንግዲህ ያው ዳኒ ያው የእሱ የራሱ ስም ነው። ዳንኤል ነው ትክክለኛ ስሙ። ያው ሮስት ማለት እንግዲህ መተረብ ማለት ነው። ያው ትረባ ወይም ደግሞ አንድን ሰው የሆነ ደካማ ጎኑን ፈልጎ ያንን ነገር አግዝፎ በጣም በሚያስጠላ መንገድ መናገር እንደማለት ነው። ይሄ ሮስት የሚደረገው እንግዲህ በብዛት የእሱ ያልሆኑ ሰዎች ወይም ደግሞ በጣም የሚጠላቸውን ሰዎችን ሮስታ ያረጋል ማለት ነው። ብዙ ጊዜ እንግዲህ በዛ ቪዲዮ ነው በጣም የፈመሰው። ማለት እንግዲህ የሰውን ታሪክ እያነሳ ወይም ደግሞ የሰውን የሰውን ማንነት እየጠቀሰ በመሳደብ ነው እየፈመሰ ማለት ነው። እና መጨረሻ ላይ እንግዲህ ቲክቶክ ላይም በደንብ ከሰራ በኋላ ያገኘውን አግኝቶ እንግዲህ ወደ ዩቲዩብ መንደር መጣ ማለት ነው። ዩቲዩብ ላይ ሲመጣ በጣም አነጋጋሪ የሚባሉትን ሰዎችን መርጦ ነው የጀመረ ይህንን ስራ። ከዚህ በፊት እንግዲህ የራሱ ዩቲዩብ ቻናል ላይ የተለያዩ ቪዲዮዎችን እየለቀቀ ነበረ። ከዛ በኋላ እንግዲህ ኦልሞስት አንድ ወር ሳይሞላ ወደ ነ ብሩኬ ወይም ደግሞ ወደ ነ ሃይሚ መጥቷል ማለት ነው። እንደመጣ እንግዲህ ያው አነጋጋሪ መሆን ስለሚፈልግ የተለያዩ ነገሮችን እያረገ ነው። ኢቨን አሁን ደግሞ በጣም በጣም እንግዲህ ከሱ የማይጠበቅ በተለይ እውነተኛ ተጎጂ መስሎ እነሱን ለማበጣበጥ የመጣ ልጅ ነው። በማንነቱ ምንም ምንም ማያፈ ምንም ሰው ቢተርበው ምንም ሰው ቢሰድበው ምንም ሰው ቢናገረው ወይም ቢመታው፣ ምንም አይነት ስሜት የማይሰጠው ግን የሰውን ሕይወት ለማበላሸት እንግዲህ ወደኋላም ማይል አይነት ሰው ነው። እጅግ በጣም ጥንቃቄ ማድረግ ያለባቸው በተለይ እነ ብሩኬና እነ ሀይሚ በሕይወታቸው እንዲጸጽታቸው ያረጋቸዋል ስለሆነ እጅግ መጠንቀቅ አለባቸው ብዬ ነው የማስበው። እንግዲህ ዳኒ ሮስተን ከስድስት አመት በፊት በደንብ ነው የማውቀው። እጅግ በጣም ስብና የጎደለው፣ እጅግ በጣም አስቸጋሪ የሆነ ሰው፣ በተለይ ደግሞ የራሱ የሆነ ነገር ሳይሆን የሰውን የሚመኝ የሰውን ነገር ደግሞ ለመንጠቅ ወደ ኋላ ማይል አይነት ሰው ነው። እጅግ በጣም በጣም መጠንቀቅ አለባቸው ብዬ ነው የማስበው። ይህንን ቪዲዮ እንግዲህ ሁላችሁም ከቻላችሁ ለሀይሚና ለብሩኬ ለማድረስ ሞክሩ። እነሱ እንደ ድራማም ይሁን እንደ ጨዋታም ይሁን ወይም ደግሞ ጉዳዩን እንደ ሲሪየስም ይሁን አብሮ እየሰሩ ከሆነ ቪዲዮ በተለይ መጠንቀቅ አለባቸው ብዬ ነው የማስበው። እጅግ የማያስቡት አይነት ሰው ነው። በጣም ብዙ ነገር የደበቃቸው ነገር ይኖረዋል። ያንን ደግሞ ወደፊት አንድ በአንድ በተለይ በቪዲዮ መልክ ለእናንተ አደርሳለሁ። ከዚህ በፊት ያደረገውን በተለይ ዳኒ ሮስት በጣም ብዙ ነገሮች አድርጓል። ያንን ነገር ወደ ቪዲዮ እናመጣለን። ወደዚህ ዩቲዩብ ቻናል እንግዲህ ይለቀቃል በቅርቡ በደንብ አርገን ቪዲዮን ሰርተን አስተካክለን እስከምን ፖስት ድረስ እንግዲህ ይህንን መልእክታችንን አድርሱላቸው። አጠቃላይ ቤተሰቦቿን ወይም ደግሞ ቤተሰቡ ጋር አድርሱልን። በተለይ የብሩኬም ቤተሰብም የሀይሚን ቤተሰብ በሙሉ ምክንያቱም በጣም በጣም የማያውቁት ፈንጂ ላይ ነው ያሉት ማለት ይቻላል። እጅግ በጣም በጣም አስቸጋሪ የሆነ ሰው ነው። እንደምታስቡት አይደለም። በቀላሉ ይሄ ተደብድቦ ወይም ደግሞ ተሰድቦ ምናምን የሚተው አይነት ልጅ አይደለም። እል ውስጥ የሚገባ እና ለአንድን ነገር ደግሞ ለማግኘት እስከ መጨረሻ ድረስ የሚፋልም አይነት ሰው ነው። እንግዲህ ያው ብሮኬ በደንብ ተናግሯል በቪዲዮ ሃይሚ፣ በተለይ ይቅርታ እንድጠይቀው እየጠየቀችው ነበረ ብሮኬን። ብሮኬም በጭራሽ ይቅርታ እንደማይጠይቅ ዳኒ ሮስትን ይቅርታ መጠየቅ እንደማይፈልግ በደንብ አድርጎ ተናግሯል። በትክክል በቃ ይሄ ማድረጉ በትክክል ተረድቶታል ብዬ ነው የማስበው። ልጁን ዳኒ ሮስት ማለት እንግዲህ ይቅርታ የሚጠየቅ አይነት ሰው አይደለም። በመጀመሪያ ደረጃ ምክንያቱ ደግሞ የሚያጠፋቸውን ነገሮች በሙሉ አውቆ ሆን ብሎ አስቦበት ሆን ብሎ ሰውን ለመጉዳት ብቻ የሚያጠፋ አይነት ሰው ስለሆነ በጭራሽ ይቅርታ የሚገባው አይነት ሰው አይደለም። በዛ ላይ ደግሞ በጣም ከቀረቡትም እጅግ በጣም ምስጢር የሆነ ለሰው መናገር የማይፈልግ ግን ከኋላ ወይም ደግሞ ከጀርባ የሚወጋ አይነት ሰው ነው። ስለዚህ ከእንደዚህ አይነት ሰው ጋራ እንዲያውም አለመገናኘትና ጭራሽ መለያየት የተሻለ ነው። እስከ መጨረሻው ድረስ ምንም አይነት ንግግር ባይኖራቸውና ተለያይተው ቢቆዩ የተሻለ ነው ብሩኬና ዳኒ ሮስት በዚህ ከቀጠሉ እንግዲህ ከባድ ነገር ሊፈጠር ይችላል። እንግዲህ ውድ የቻናሌ ቤተሰቦች በተለይ እንግዲህ ዳኒ ሮስትን በጣም ብዙ አይታችኋል፣ እያዘናችሁ በተለይ እንደዚህ ተጎርተዋል፣ በቃ በጣም ተጎርተዋል፣ ብሩኬ ትክክል አላደረገም ብላችሁ በተለይ የምታወሩ ሰዎች አላችሁ እና በደንብ ብታስተውሉ የተሻለ ነው። ምክንያቱም ማንጋ ነበር ጥፋቱ እሱ ለናንተ ተዋለው። እሱ ብቻ አይደለም ይሄ ልጅ ሲመጣ ነው እነ ብሩኬና እና ሃይሚ መጣላት ደረጃ ላይ የደረሱት። ከዛ በፊት የነበራቸው ፍቅር በጣም ደስ የሚል ነበረ። ግን እጅግ መሀላቸው ገብቶ እየበጠበጠ የነበረው ዳኒሮስት ነው። በዛ ላይ ደግሞ የሚገርማችሁ እንግዲህ ዳኒሮስት እንደተጎዳ አይነት ነገር አስመስሎ በጣም በጣም እንደተጎዳ ወይም ደግሞ በጣም ስሜቱ እንደተጎዳ ወይም ደግሞ ጥቃት እንደደረሰበት አድርጎ ለማስመሰል በጣም ይሞክራል። በጣም ሰው እንዲያዝንለት ያንን ከሰው ላይ ይፈልጋል። ያንን ነገር እያደረገ ነው ዳኒር ውስጥ መመታትን መሰደብን ይፈልጋል። ምክንያቱም የሰውን ትኩረት መውሰድ ይፈልጋል። ተጎጂ መምሰል ይፈልጋል። እና በጣም አስቦበት እንደ ሴራ እንደ ሴራ እየሰራ ያለ ነገር ነውና፣ በዚህም አይጸጸትም። እንግዲህ የብሩኬና የሀይሚ ቤተሰቦች የሆናችሁ በሙሉ ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉላቸው፣ ሀሳብ አስተያየታችሁን አስቀምጡልን። እንግዲህ በቀጣይ ቪዲዮ እጅግ በጣም ገራም የሆነ ማስረጃ ወይም ደግሞ ዳኒሮስትን ሮስትን በደንብ በደንብ ሊያስጠይቅ የሚችል አይነት ማስረጃ እጃችን ላይ ስለሆነ እንግዲህ አስበንበት ይሄ ሰውዬ የማይመለስ ከሆነ